በማዕከላዊ ኢትዮጵያ ክልል የገቢ ግብር አዋጅ ቁጥር 10 2016 መሠረት የደረጃ አመር ውሃ ግብር ከፋይ ከሐምሌ 1 እስከ 30 የደረጃ ለ ግብር ከፋይ የበጀት አመቱ ከተጠናቀቀበት ጊዜ አንስቶ ባሉት ሁለት ወራት እንዲሁም የደረጃ ሀለት ግብር ከፋይ የበጀት አመቱ ከተጠናቀቀበት ጊዜ አንስቶ ባሉት አራት ወራት ውስጥ የታክስ ግዴታውን መወጣት እንዳለበት ይደነግጋል። በዚሁ መሠረት የማዕከላዊ ኢትዮጵያ ክልል ገቢዎች ቢሮ ለክረምት ወራት የገቢ አሰባሰብ ከክልሉ ንግድና ገበያ ልማት ቢሮና ሌሎች ባለድርሻ አካላት ጋር የንቅናቄ መድረክ አካሂዷል። ገቢን በአግባቡ መሰብሰብ የህዝብን የልማትና መልካም አስተዳደር ጥያቄ መመለስ ነው ያሉት የክልሉ ገቢዎች ቢሮ ምክትል ኃላፊና የቢሮ ኃላፊ ተወካይ አቶ ደግፌ መለሰ በበጀት አመቱ መጀመሪያ ለገቢ እቅድ ስኬት ከባለድርሻ አካላት ጋር በመቀናጀት ወደ ተግባር መግባት መቻሉን ገልጸዋል። ግብር ከፋዩ ባለበት ቦታ ሆነው ያለ እንግልት በቴክኖሎጂ የግብር ግዴታውን እንዲወጣ ማድረግ ተገቢ እንደሆነም ጠቅሰዋል። 2017 እንደ ክልል 23 ቢሊዮን በማቀድ እስከ ሰኔ 15 ባለው ክልላዊ አፈጻጸም 15.2 ቢሊዮን በመሰብሰብ ካምናው ተመሳሳይ ወቅት ጋር ሲነጻጸር የ4.3 ቢሊዮን ጭማሪ ወይንም የ40.14 በመሰብሰብ ካምናው ተመሳሳይ ወቅት ጋር ይህን ጭማሪ የሚያሳይ ሲሆን እየተሰበሰበ ያለው ገቢ በየዓመቱ ከፍተኛ እድገት እያሳየ መጣ ቢሆንም በክሉ ካለው ገቢ የማመንጨት አቅም እና ክክላችን የወጪ ፍላጎት አንጻር ሲታይ ያለበት ሁኔታ በቀጣይ ሰፊ ጥረትና እርብርብ የሚጠይቅ ነው። በንቅናቄ መርሃ ግብሩ ላይ የ2017 የግብር ዓመት የግብር አሰባሰብ የንግድ ፍቃድ እድሳት ስራዎች፣ እንዲሁም የክልሉ ንግድና ገበያ ልማት ቢሮ ከገቢዎች ቢሮ ጋር በመቀናጀት በ2017 የክረምት ስራዎች እቅድ ቀርቦም ሰፊ ውይይት ተደርጎባቸዋል። ሐምሌ የተለያየ የገቢ ምንጭ ስላለ አንዱ የደረጃ ሀመርሃት ተለቅሞ የሚሰበሰብበት ነው። ለም ሀሌ ታሀብ በዛ ሰዓት ይሰበሰባል ቪኤቲም ቲኦቲም በዛ ሰዓት ይሰበሰባል። ከሶስት የተለያዩ ምንጮች በተሻለ የምናገኝበት ጊዜ ላይ አምና ሐምሌ ላይ ደሞዝ መክፈል ያልቻሉ አካባቢዎች አሉ። ሀብት ሰብስበን ነው አካባቢ መምራት የምንችለው ልማት መምራት የምንችለው ሌሎች ሰብአዊ ኮስት መሸፈን የምንችለው ላይ እምነት በደንብ የማያዝበት ሁኔታ አለ። እነዚህ ንቅናቄዎች ታች ድረስ ስለሚሄዱ እሱ ጋር በደንብ በመረጃ ተማምነን አምነን ከመድ ጋር ያለው ውስንነት መሻገር የሚገባ ጊዜ ላይ ነው። ለገቢ አሰባሰብ የቅድመ ዝግጅት ስራዎች ላይ በቂ ተግባቦት ተፈጥሮ ወደ ተግባር መገባት አለበት ያሉት በመርሃ ግብሩ ላይ የተገኙት በምክትል ርዕሰ መስተዳድር ማዕረግ የኢንዱስትሪ ክላስተር አስተባባሪና የማዕከላዊ ኢትዮጵያ ክልል ከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ ስንታየሁ ወልደ ሚካኤል። የገቢ ሴክተሩን የመፈጸም አቅም መገንባትም የዝግጅት ምዕራፉ ቁልፍ ተግባር መሆን አለበት ብለዋል። ገቢ በደቂቃዎች የሚያመል ተግባር መሆኑን በመገንዘብ በቅንጅትና በጊዜ መሰብሰብ እንደሚገባም ገልጸዋል። የባለድርሻዎች ቅንጅት ብለናል። የጋራ እቅድ፣ የጋራ የግምገማ ጊዜ፣ የጋራ የግምገማ ስርዓት ከሌለን እንዴት ሆኖ ይቀናጃል? ዛሬ አወራን፣ ተበተንን። የዛሬ ስድስት ወር ስንመጣ ቅንጅት እንላለን። ቅንጅት ስርዓት ሊኖረው ይገባል። ከተማ ላይ ከተማ ልማት፣ ገቢ፣ ንግድ ይህን መገምገም አለባቸው። እስካሁን ያልተቀናጀ ነው። የሚያቀናጅ ስርዓት የለንም። አጠቃላይ ወሬ ብቻ ነው የነበረን ነው ማለት። ስለዚህ አሁን ወደ ስርዓት ማስነከስ አለብን ማለት። በዝግጅት ምዕራፍ መረጃ ማጥራት ወሳኝ መሆኑን የጠቀሱት ኃላፊው በገቢ አሰባሰብ ሂደትም ቀልጣፋና ፍትሃዊ አገልግሎት መስጠት ይገባል ብለዋል። ዘመናዊ የግብር አሰባሰብ ስርዓት መተግበር አለብን። ይሄ ምንም ወደኋላ መመለስ የለበትም። ኢታክስ ያልነው ነው፣ ኢፔይመንት ያልነው ነው፣ ኢትሬድ ያልነው ማለት ነው። ይሄን ጥርስ ነክሰን ነው መተግበር ያለብን። በዘላቂነት ያሉብንን ችግሮች የሚቀርፈው እሱ ነው። ጠንካራ የድጋፍና ክትትል ስርዓትና ህግ ማስከበር ስራ በበቂ ዝግጅት መመራት አለበት። በአንድ በኩል አመለካከቱን እየገነባን የግብር ከፋዩንም የባለሙያውን በሌላ መንገድ ደግሞ እየቆነጠጥን እያስተካከልን መሄድ አለብን ማለት ነው። በሁሉም የገቢ ርዕሶች ገቢ መሰብሰብ እንደሚገባ ያመላከቱት አቶ ስንታየሁ ወልደሚካኤል በተለይም በዘላቂ የገቢ መሰብሰቢያ ቦታዎች ላይ ትኩረት ማድረግ እንደሚገባ አሳስበዋል። የንግድ ፍቃድ እድሳትን በኦንላይን ማድረግ የንግድ ማጭበርበሪን ይከላከላል ያሉት የክልሉ ንግድና ገበያ ልማት ቢሮ ኃላፊ አቶ ዳንኤል ዳምጠው ህገ ወጥ የንግድ ስርዓትንም ማረም ይገባል ብለዋል። የክልሉ ገቢዎች ቢሮ ምክትል ኃላፊና የቢሮ ኃላፊ ተወካይ አቶ ደግፌ መለሰ በበኩላቸው በቴክኖሎጂ የታገዘ የገቢ አሰባሰብ ስርዓትን ማጠናከር እንደሚገባ ጠቅሰዋል። በቢሮው በታማኝነት ኃላፊነታቸውን የሚወጡ ባለሙያዎች ቢኖሩም ከዚህ በተቃራኒ በብልሹ አሰራሮች ውስጥ የሚገኙ ባለሙያዎች መኖራቸውን የገለጹት አቶ ደግፌ በበጀት ዓመቱ እስካሁን 126 ባለሙያዎች በየደረጃው እርምጃ እንደተወሰደባቸውም ጠቅሰዋል። ሕገ ወጥነት ካልተስተካከለ በሌላ አማርኛ ገቢ አይኖርም ነው። ምክንያቱም በሕገ ወጥ መንገድ የሚሸጥ ካለ ህጋዊው ሰውዬ ንግድ ያጣል ማለት ነው። መሸጥ አይችልም። ካልሸጠ ደግሞ ገቢ የለም። ገቢ ከሌለ ደግሞ አይከፍልም ማለት ነው። የተሳሰረ ነው ከገቢ ጋር። እንደ ክልል ኦልሞስት ሰባት ቀናት ነው የሚቀረን። የ2017 እቅዳችን ማሳካት መቻል አለብን። በአንድ በኩል ይሄንንም የቅድመ ዝግጅት ስራውም በሌላ በኩል እያሳለጥን የቅንጅት ስራዎች ትርጉም ባለ ሁኔታ እየተሰራ እየተጠናከረ የሚመጣበት ሁኔታ እሱ ላይ ምናልባት ትልቅ ለውጦች ናቸው የመጡት።